ይቀጥለናል ከእኛ ጋር ስላላችሁ አሁንም ከልብ እናመሰግናለን። ሁሌም እንደምንለው ፋና ላምሮት በጣም በርካታ ባለሙያዎች ያሉበት ነው። እኛ ፊት ለፊት ስለምንታይ ነው እንጂ ከጀርባ ቀላል የሚባል የሰው ኃይል አይደለም ያለው በየዘርፉ። ስለዚህ እነዛ የሰው ኃይሎች ግን በየዘርፉ የተከፋፈሉ ናቸው። ስለዚህ ያንን ከጀርባ ያለውን የሰው ኃይል እነማን ነው የሚመሩት የሚለውን ዋና ዋና ሰዎችን ይዘን ተገናኝተናል። ሁሌም አለን ማያለች ማለት ከበደ፣ ሰራዊት ክበቡ አለ ዮናስ ተስፋ ያለ ስለተገናኘን በጣም ደስ ብሎኛል። ከጀርባ ሆናችሁ ይዛችሁናል፣ እንደዚህ በደንብ ተሸክማችሁ ነው የመጣችሁት። ስለፊት ደግሞ እናውራው፣ ምክንያቱም በተለይ ያለፈው የአሸናፊዎች አሸናፊ በጣም በየሳምንቱ ለኛ እንደ ኮንሰርት ነበረ፣ ግን ሁሉን ነገር የሚያቀሉልን እናንተ ፊት ለፊት ነው እንጂ በእናንተ ስር በእያንዳንዳችሁ በጣም በርካታ ባለሙያዎች አሉና ከማሂን ጀምርና፣ ማሂ ለአንቺ እንዴት ነበር ያለፈው የአሸናፊዎች አሸናፊ? በተለይ እኔ የመጨረሻውን ብቻውን እናነሳዋለን። 12ቱ ሳምንታት እንዴት ነበሩ ከሚለውን ጀምር። እኔ አንድ አንዱን ነገር በጣም በባህላዊ በተለመደ መንገድ መረዳት በጣም ደስ ይለኛል እና የላምሮትን ነገር እንዴት መሰለህ፣ ማይዋዴ አንድ ድግስ ሲኖር እናቶች ዙሪያ ያሉ ጎረቤቶቻቸውን በቡናም በምናምንም ሰበብ እያደረጉ ይጠሩና ስለዛ ድግስ ያወራሉ። እና ለጠላ ይሄን ያክል እህል አይ ግድ የለም ይሄ ነገር ይበዛል፣ ይሄኛው ይጨመር ይባባላሉ። እና የላምሮት ነገር ለኔ እንደዛ ነው። በተለይ ደግሞ አሸናፊዎች አሸናፊን ባዘጋጀንባቸው ሳምንታት አንደኛው በጣም ቆንጆ ነገር የነበረ የቡድን መንፈስ ነው፣ የቲም መንፈስ ነው። አንድ ሰው ብቻ የሚሰራው አይደለም። ከበፊትም አሁን ደግሞ አንድ ሰው ብቻ የማይሰራው ሆኗል በሚታይ መልኩና፣ በየሳምንቱ ምን እናድርገው ምን የተለየ ነገር እንፍጠር ብለን እናወራባቸው የነበሩ ነገሮች አንዳንዶቹ እስከ ሌሊት ድረስ የምንደዋወልባቸው ጊዜያቶች ነበሩ። ለምሳሌ በዚህኛው የአሸናፊዎች አሸናፊ በጣም ለየት ብሎ ያደረግነው ነገር እንግዶች በየሳምንቱ እንዲመጡ ማድረግ ነው። ከሙዚቃ ጋር በቀጥታ ግንኙነት ያላቸው እውቀት ያላቸው ልምድ፣ ስም ክብር ያላቸው ሰዎች እንዲመጡ እና ደግሞ የዳኝነት የራሳቸው አበርክቶ እንዲኖራቸው እናደርግ ነበር እና እነዚህን ሰዎች ማግኘት ቀላል አይደለም። በአንድ ስልክ በሁለት ስልክ የምታገኛቸውም አልነበሩም። እና አንዳንድ ጊዜ እስከ ሮብ እስከ ሐሙስ ማይሳካልን ጊዜ ነበር ረውየው ቅዳሜ ደረሰ እንላለን እና እሱኛው አንዱ በጣም ምናልባት ሌሎች ፕሮዲዩሰሮችም ሌሎች አብረውን ያሉ ወዳጆቻችንም የሚጋሩት ነገር ነበር እና እሱ በጣም የማይረሳ ጊዜ አድርጌ ወስዷለሁ። ሁለተኛው የተወዳዳሪዎቹ ብቃት እጅግ የሚያስደነግጥ ነበር። እኔ ዳኞቻችን ያሳዝኑኝ ነበር፣ ምክንያቱም ማንን ከማን ለይተህ አስተያየት ትሰጣለህ፣ ለማን እንደዚህ ታደርጋለህ? እነዚህ እነዚህ ነገሮች በጣም ፈታኝ ነበሩ። ስለዚህ የተወዳዳሪዎቹን ብቃት እስካሁን ከመጣንባቸው የፋና ላምሮት ሳምንታት በጣም የተለየ ነው ቢባል ምንም ውሻት የለውም። ቴሌቪዥን ሁሉን በፊት ለፊት የሚያሳይ ስለሆነ ይህኛው በጣም የተለየው ነገር ነው ብዬ ወስዳለው። ከዛ ደግሞ ወደ ፍጻሜው ስንመጣ ደግሞ ሌላ ራሱን የቻለ ዓለም ነበር። ዓለም ነው ልለው የምችለው ምክንያቱም ለኔ አለ ዓለም ስለሆነ ማለት ነው እና እነዚህና ሌሎች ተያያዥ ነገሮች በጣም የተለየ ቤተሰባዊ ነገር አለ አይደለም። አብሮ የመስራት አብሮ ለስኬት የመድረስ አብሮ የመደሰት አብሮ የማዘን እና ደግሞ የክፍላችንንም አቅም አብሬ የምሰራቸውን ሰዎች አቅ እንዳቅበት እድል ሰጥቶኛል ብዬ አስባለሁ። በጣም አሪፍ ይመለሳለሁ። ያው ማሂና እኔ ቁጭ ብለን ነበር፣ ምን ጠይቀው ዛሬ ጠይቅ፣ እንደዚህ ደስ ይላል። ሰርሽ ጋር ልምጣ፣ ዮኒ ጋር ከዮኒ ልጀምር። ምንም እንኳን ፋና እንደ አንድ የቴክኒክ ቡድን ወይ ደግሞ ክፍል ብዙ የምትሰሩት በየዕለቱ የቀጥታ ስርጭት ስራዎች ቢኖሩም የፕሮዳክሽን ስራዎች ቢኖሩም እናንተ ልክኛ ሆስቶቹ ታጥበን ጸጉራችንን ተስተካክለን ልክ ቀረፃ ስምንት ሰዓት ነው ሲባል ወይ ስድስት ሰዓት ወይ አምስት ሰዓት እንደምንደርሰው አይደል ከሁለት ሶስት ቀን በፊት ነው እያንዳንዱን ነገር የምትሰሩት የምትጨርሱት የምትለፉት ለሊቱ ሙሉ ሲነጋባችሁ እናውቃለን። እና ለአንተ ያለፈው አሸናፊዎች አሸናፊ፣ እንዴት ነበረ? ከዚህም ድካም አንጻር ከውጤታችሁም አንጻር ዝግጅቱ እንደተለመደው ቀድሞም እንደነበረው ዝግጅት ዝግጅቶች ስናደርግ ነበር። በጣም ፕሮፌሽናል የሆነ ሰራተኛ አለ፣ ዲሲፕሊን የሆነ ስራው ላይ። አየር ላይ እንዴት ደፍረን እንደምንወጣም ታውቃለህ። ሶ ይህን ነገር አዋህዶም መውሰድ ማለት ውችዝ ለራሱ የቻለ ትልቅ የተለየ ያደርገዋል ብዬ አስባለሁ። የነበረው ዝግጅቶቻችን እንዳልከው ሁለት ሶስት ቀን ነው የሚሰጠን ያን ነገር ለማድረግ ሁሌ እንዘጋጃለን። ስለዚህ በዛው ተባብረን የሰራነው ስለዚህ አየር ላይ ጥራት የጠበቀ እንዲሆን ሌሎች ሚዲያዎችም ደፍሮ መጀመር እንዳለባቸውም አርአያነን አያነን ብዬ አስባለሁ። በተረፈ በእኛ የነበረው ዝግጅት ይሄ መስላል ብዬ አስባለሁ በጥቂቱ። ምክንያቱም ፋና ላምሮት ከጅምሩ ጀምሮ አሁን እዚህ ስቱዲያችን መጥተናል። ከዚህ ቀደም ግን ከአራት ኪሎ ነው ቀጥታ የሚተላለፈውና ቀጥታ ስርጭት ላይ እውነት ለመናገር የቀጥታ ስርጭት አቅሙ ትልቅ ሳይሆን ግን ደግሞ ቀጥታ ስርጭትን በብዙ መልኩ የሰበረ ነው ብዬ አስባለሁ። ፋና ምክንያቱም ያው ቴክኒካል ቲሙ በደንብ ያውቀዋል። አሁን ኦቢ ቫን ፋና ሳይኖረው ግን በዲኤንጂ ከየትኛውም ጣቢያ በላይ በጣም የሚገርም ኳሊቲ ያለው በኤችዲ በጣም ትልቅ ጥራት ያለው ስርጭት እናስተላልፋለን። ይሄ እኔ የማቴሪያል ጉዳይ ብቻ ነው ብዬ አላስብም። የባለሙያም ጉዳይ ነው ብዬ አስባለሁ። ስለዚህ ዮኒ ወደ ሰርሽ ከመምጣቴ በፊት እሱን ብታነሳልኝ ደስ ይለኛል። እናንተ አካባቢ ያለው አቅም አንዳንዴ ካለን ማቴሪያልም ከፍ ያለ ነው። ስለዚህ እሱን ነካ አድርገህ ብታልፍ ጥሩ ይመስለኛል። እሺ፣ ይህንን ነገር በእኔ ዚውኘ ሲናገር ይከብደኛል። ምክንያቱም የብዙ ሰራተኞችን አቅም ምስክር ሆኖ ለማውራት ትንሽ ይከብደኛል። ኔ ያው ግን በማየው መልክ ላቅርብ እንደሚታወቀው ሀገራችን የብሮድካስት እቃዎች አምራች አይደለችም። ሶ እነዚህ እቃዎች መጥተው ስንሰራባቸው የሚያጋጥሙን ችግሮችም ይኖራሉ። እንዳልከው ቴክኖሎጂ አንድ ቴሌቪዥን ጣቢያ እንደፈለግከው አድርገ መጀመር ይችላለ። በትንሹ መጀመር ይችላለ። በትልቁ ብዙም ኢንቨስት አድርገ መጀመር ይችላለ። በእኛ በኩል የምንጠቀማቸው ማተሪያሎች ቅድም እንዳልከው አብዛኛው በዲኤምኒጂ ነው ዊች ዝ ኒውስ ጋዘሪንግ ብቻ የምታሳለፍበት ዲቫይስ ነው እንጂ ለቀጥታ ስርጭት ለረዥም ሰዓት የምትጠቀምበት አይደለም። ነጮቹ የሚጠቀሙት ለኒውስ ብቻ ናቸው የሚጠቀሙት። ሶ ይህኛው ዴሲኒጅም ሳይኖረን ኦቢቫንም ሳይኖረን ስንሰራ ቅድም እንዳልኩት በጣም ፕሮፌሽናል የሆነ ባለሙያ አለ የየራሱ የሆነ መክሊት ያለው ወይም ደግሞ የራሱ የሆነ ኳሊቲ ያለው ሰራተኛ ያለ። ከካሜራማኖቹ ኤዲቲንግ እስከ ፓወር ያሉት እስከ ኢንጂነሪንግ ሲስተም ኢንጂነሪንግ ያሉት የየራሳቸው የሆነ ኳሊቲ ያላቸው ባለሙያዎች አሉ። ስለዚህ ይህንን ትልቁ ነገር እቃ ሳይሆን ባለሙያ ነው ብዬ ነው ማስበው። የፈለገ ትልቅ እቃ ብታመጣ እሱን ራን የሚያደርግ ሂዩማን ፓወር ከሌለ ወይም ደግሞ አቅም ያለው ወይም ደግሞ እውቀት ያለው ካላገኘ ምንም ዋጋ ያለው። ምክንያቱም አንዳንድ ቴሌቪዥን ጣቢያዎችም እናያቸዋለን በሰፊው አልጀዚራ የሚያስተላልፈው ኳሊቲ አለ፣ እኛ ጋር ያለው ነገርም አለ። እነሱ እኔንም አሉ። እነሱ በጣም ብሩር ላቸው ኢንቨስት ያደርጋሉ ሁሉም ዙሪያ ላይ። እኛ ደግሞ በአቅማችን ኢንቨስት አድርገን በዛች አቅም በባለሙያው ታግዞ በዚህ ደረጃ ነው የሚሰራው። ሶ ቅድም እንዳልኩ ነው፣ አብዛኛው ጊዜ አምራች ሳትሆን ስትቀር ባለህን ማቴሪያል ነው የምትጠቀመው። ይህን ነገር ስናደርግ ደግሞ ቀጥታ ስርጭት ሲሆን ደግሞ ከስቱዲዮ ውጭ ሲሆን ደግሞ ሌላ ቻለንጅ ነው። ስቱዲዮ ላይ ፊክስድ የሆነ ሲስተም አለ። ወደ ሆቴሎች ወይም ደግሞ ወደ ቅድም እንዳልኩ አራት ኪሎ ስንሰራ እንደ አዲስ ነው። ስቱዲዮ እንትን የምታደርገው እንደ መስራት በለው ስለ ይሄን ነገር ነው እንትን ስትሰራ፣ ዋናው አቅማችን የማቴሪያል ብቻ ሳይሆን ይሄ ነው። ነገ ጠዋት ማቴሪያልም ቢጨመር ይሄ ባለሙያ ስለሚሰራው የተለየ ነገር አይኖርም። ማቴሪያልም ስላነሰን የሚቀነስብን ነገር የለም አየር ላይ ምክንያቱም ዋናው በእውቀትና በአቅም ስለሚሰራ ስራዎች እሺ ሆኒ በጣም አሪፍ አድርገ ነው ያነሳልኝ። ወደ ሰርሽ ደግሞ ንምጣ የነሰርሽ ክፍል ወይ ደግሞ የነሰራዊት ክፍል በአብዛኛው በቀጥታ ስርጭት፣ እያንዳንዷ ነገር እያንዳንዷ ምስል መልክ መልክ ይዛ ወደ እናንተ እንድትደርስ የሚያደርገው ክፍል ነው። የዳይሬክተሮች ክፍል ነው። እንግዲህ በጣም በርካታ የካሜራማኖች ናቸው ከቀጥታ ስርጭት ጀርባ ያሉት። አንዳንድ ጊዜ እስከ ዘጠኝ እና ከዛ በላይም ይሆናሉና ያንን ሁሉ ነገር መልክ መልክ ይዞ እንዲወጣ እንዲያምር የሚያደርገው የነሰርሽ ክፍል ትልቅ ጫና ካለባቸው ክፍሎች አንደኛው ነውና ላንተ የአሸናፊዎች አሸናፊ እንዴት ነበረ ይሄኛው? ምክንያቱም ከዛም በፊት የነበረውን ስትመራው ነበረ፣ ዳይሬክተሮችን ስትመድብ ነበር፣ ስትከታተል ነበርና እንዴት ነበረ? እውነት ለመናገር ጠቅላላ ድምሩ ጥሩ ነበር። ጥሩ ማለት እንዴት ነው? ከበፊቶቹ እየተሻለ የመጣ በደንብ ድገት ያለው አንድ ነገር። የእኛ ክፍል እንደምታቀው እና እንደምታቁት እና በኢንጂነሪንግ ወይም በቴክኒክ እና በይዘት መካከል ያለ ክፍል ነው እና እነዚህን ሁለቱን ነገሮች በሚዋብ መንገድ እና በተንሰላሰለ መንገድ የማስኬድ ኃላፊነት አለበት። እነዚህ ሁለት ክፍሎች ካላማሩ ፕሮዳክሽን አያምርም፣ በድምሩ ዳይሬክቲንግ እየተጓደለ ይመጣል። ከሁለቱም ጋር ረጅም ግንኙነት ያደርጋል ከመጀመሩ በፊት ማለት ነው። እያንዳንዷ ሳምንት እና ዋናው ከመጀመሩ በፊት ያደርጋል። ከሌሎች ክፍሎችም ጋር ያደርጋል። ለምሳሌ ከብራንዲንግ ጋር ዲኮር። ከባድ ስራ ነው የምልህ፣ ይሄ የፋና ላምሮት ስራ የጥበብ ስራ ነው፣ እንደ መደበኛ መድረኮች ቀለል ቀለል ላድርግህ፣ ወይም ፎርማል የምትለው አይደለም። አይንህ ላይ ውበት መድረስ አለበት፣ ስሜት መገኘት አለበት ካለዚያ አልክ አይደል፣ ኮሚኒኬት አያደርግም። የጥበብ ስራ ነው ብለናል። የሙዚቃ ነው ያው ከጥበብም የሙዚቃ በጣም ሴንሲቲቭ ነው። ሙዚቃ ስሜት ይሰጣል፣ ድምፅ በጣም ስሜት ይሰጣል። እና እነዚህ ሁለቱ በደንብ እንዲያብሩ ኢንጂነሪንግ በዋናነት ይዘት ከዛ ዲኮር ከዛ ወዘተው ክፍል ጋር ዳይሬክተሩ ይገናኛል። እስከሚችለው እስከሚችለው እያስተባበረ እየወሰነ ይመራል ማለት ነው። ይህን ሁላ ሲያደርግ አንድ ነገር ይመጣልኛል። ማይቀደም እንዳለችው የእኛን ህብረት የእኛን መተባበር የሚገልጸው በጣም የንብና የአበባ ግንኙነት እጅግ ተፈጥሯዊ ነው። አንዱ ያለ አንዱ ለመኖር ህይወት ለመቀጠል ለሁለቱ በጣም አስቸጋሪ ነው። ሁለቱ ደግሞ ግንኙነታቸው ተፈጥሯዊ ነው፣ ማንም ሊከለክለው አይችልም። ይሄ ህብረት አለ ማለት ነው ሁላችንም ጋር ይሄኛው ህብረት በጣም የታየበት በጣም የታየበት ነው። በየሳምንቱ እየተዋበ የመጣ እያደገ የመጣ ቆይታ ነበረን ብዬ እወስዳለሁ። ምናልባት አንዱ ስራ የሚመስለኝ እዚህ ውስጥ አለመዋሀድ አይቻልም፣ አብሮ አለመስራት አይቻልም፣ ማኩረፍም አይቻልም። ምክንያቱም ሰርተሽ ነው የምታኮርፊው። ምክንያቱም የዚህ አጠቃላይ ሚዲያ ስራ ውስጥ ለምሳሌ ዮኒ ቲም ቢያበላሽ ማሂ እና ሰሪሽ የፈለገ ጥንቅቅ ቢሉ የሆነ ነገር ያጎላል። በተመሳሳይ ማሂ ቢያጎል አንዳቸው ያጎላል። ግን መጨረሻ ላይ ምንድነው መልክ የሚሰጠው ስል ለምሳሌ ይዘቱን እንደፈለገ አምሮ ቢመጣ ቴክኒኩ የበለጠ በጣም ኳሊቲውን በቃ ደረጃውን ጠብቆ ቢመጣ የዳይሬክቲንግ ክፍሉ ኃላፊነት ይሆናል። ቅድም ሰርሽ እንዳልከው እና ይሄኛው ምዕራፍ ለኔ ቅድም ማይስታነ ሰው ነበር እስከ ዛሬ ከመጣንበት አንድ ደረጃ ከፍ ያለ ነው ብዬ አስባለሁ። የእያንዳንዱ ሳምንት ላይ የነበረው ፈታኝ ነገሮች አሉ። አሁን በቀላሉ እናንሳው ብንል ዝም ብሎ እንደ ኖርማል እዚህ ሙያ ውስጥ እንዳለ ሰው ድንገት ዳኞች ብድግ ይልብሻል፣ ብድግ ብለው ይመጣሉ። ያ ሴታፕ አልተሰራም። ድንገት ተመልካች ተነስቶ መሀል ላይ ይመጣ ነበረ እና ያ ሁሉ ነገር በየሳምንቱ ተመድበው ለሚሰሩ ዳይሬክተሮቻችን ራሱን የቻለ ፈተና ነበረ። ወይ ደግሞ አንድ አቅምን ማሳደግ ነው ብዬ አስባለሁ። እና ምናልባት ሰሪሽ በዚህ ውድድር ወደ አንተ ወደ ራስ እንትን ልመጣ ነው። የአሸናፊዎች አሸናፊ ፍጻሜው ላይ የነበረ ቻሌንጅ ወይ ተወጣ ነው ብለህ የምታስበው? አንድ ማዕት ነው። አንድ ማዕት ነው። ምን መሰለህ፣ ዋናው ነገር ለዳይሬክቲንግ ቦታ ከቀየርክ በቃ በቃ እንዳዲስ ይጀምራል። ምን ማለት ነው? እዚህ ስቱዲዮ ውስጥ የድምጽና የምስል ሴቲንግ አለ፣ ተተክሏል። ካሜራው የት እንደሚቆም ታውቃለህ። ይሄን ቦታ ስትቀይርብኝ ግን ይሄን ሁላ አፈርሳለሁ። ለቦታው የሚመች የካሜራ አንግል ይጠበቅብኛል። ከድምፅ ባለሙያዎች ጋር በጣም በመገፋፋት እደራደራለሁ፣ ከይዘት ጋር እደራደራለሁ፣ ከዲኮር ጋር ያ ማለት ነገሩን ያከብድብሃል። ለአምሮት ደግሞ በባህሪው ብዙ ኢቬንት ያለው ዳኛ አለ፣ የክብር ዳኛ አለ፣ የክብር እንግዳ አለ፣ ታዳሚ አለ፣ ሆስት አለ፣ ባንድ አለ። እነዚህን ዘፋኝ እነዚህ የሚወጡ የሚገቡበት ሁላ አንተ እጅ ነው ያለው የሚወጡ የሚገቡበት ላይና ማለት ነው የይዘት ብቻ ቴሌቪዥን ላይ የሚታየ ብቻ ሳይሆን ከውስጥ ማን የቱ ጋር ደርሶልኛል ማን እንዴት ይቀጥላል ላይቭ ነዋ ያለሁት እና ልክ ቦታው ስትቀይር ሁሉ ነገር እንግዳ ይሆናል ላይት ሴት ፖ ስንት ቀን ነው የምትደከመው በደንብ ነው እንትን የሚል እና አንድ ሰውም አይወጣውም እውነት ለመናገር ደጋግመህ አውርተህ ደጋግመህ ተከራክረህ እቃህን እየተከልክ እያፈረስክ የገነባህ እየተውክ ለካ እንዲ ነው እያልክ ነው የሚሄደውና በደንብ ቻሌንጅ ነበረው እንግዳ ነገር ነበረው ለምሳሌ እዚያ ኢቬንት ላይ ከማስታውሰው የሆነ ቅጽበት ላይ ካልተሳሳትኩ ኢዮቤል ሊሆን ይችላል የእሱ ደጋፊዎች ጭፈራ ድጋሉ ዳኞቹን ጋረዱብ እንግዲህ ዋናው ዳይሬክተር ማሽን ይዟል ተነስቶ ዞር በሉኝ አይልም እኔ አጠገቡ ካሜራ አንግል መቀየር አለብህ ማለት ነው። ሰው እዛ ሄደ፣ ከልጆቹ ጋር ልታወራ አትችልም። ስሜት ላይ የደረሱ ናቸው፣ ትፈልገዋለህ። ይኸውልህ ደግሞ ሁለት ነገር መፈልግ ጣርጡ፣ እንዴት በአንድ ጊዜ ሁለት ትክክል ይመጣባል? እና ሁለቱን ደግሞ ማሳየት አለብህ። ሰው ካሜራ አንግል ተሯሩጠህ በዚህኛው አንተ፣ በዚህ ተጋግዘን፣ እንደዚህ ሰው ጋር ጥሩ ስሜት ዳኛ ትፈልጋለ፣ ስሜት ያላቸውን ሰዎች ትፈልጋለ። ቴክኒካል አካባቢ የሆነ ችግር ሊገጥም ይችላል። ለምሳሌ አሁን ካሜራ ከዚህ በኋላ ላምሮት ወደፊትም ሲመጣ አሁንም የሚቆጨኝ የሙቭመንት እንዲሆን እፈልጋለሁ። ሳይመልቲኔስሊ ኦፕሬት ስታደርግ ወይም በአንድ ጊዜ ሁሉንም ዳይሬክት ስታደርግ ስትመራ የሚገጥሙ ችግሮች ይኖራሉ። ከነ ችግሩ ግን እሱን መምረጥ አለብህ። አሁን የዛን ጊዜ የተረፍነው አንዱ በተንቀሳቃሽ ካሜራችን ነው፣ በጊምባል ይሄ ቻሊንጅ የተረፈው። ሙሉ ተንቀሳቃሽ ቢሆን የሚገርም ላምሮት ይወለዳል። ወደፊት ይዘው እንደዚህ ሆ በጣም እያደገ የሚሄድ ፕሮዳክሽን ይኖረዋል። ይገምታሉ። ይሄ ነው አንዱ። ከማስታወሳቸው በጣም አሪፍ ነው። ለምንድን ነው ያነሳሁልህ መሰለህ? ኦስካር እና ሌሎች አዋርዶች በተለይ ኦስካርን ቢሃይንድ ዘሲል ለማየት ሞክረን እናቃለን አይደል? ኦስካር ሙሉ ከዋናው ኢቨንት ቀድሞ እያንዳንዱ ነገር ሙሉ፣ 300 ሰው ከተጠራ 300 ሰው እንዲቀመጥ ተደርጎ ይሰራል። ምንድን ነው ድንገት ካሉት አምስቱ ተወዳዳሪዎች ይሄኛው ቢያሸንፍ እንዴት ነው ሪያክት የሚያደርገው? እዛ ዙሪያው ላይ ያሉትን ማን ማንን ሰላም ይላል? እንደዚህ ሪያክት ቢያደርግስ? እያንዳንዱ ነገር ዲቴይል ይሰሩታል። ከሰሩት በኋላ ነው ወደ ሌላው ታዳሚ የሚገባው። ኦልሬዲ ጥንቃቄ የሚባል ከአንድ እስከ ሶስት ይይዛሉና እኛ ግን ያ ሁሉ ሳይኖር አንዳንድ ጊዜ ግዜ እዚህ ጋር ተቀመጥ የተባለ ሰው ነው ነው ካሜራ ፊት ለፊት አልቀመጥም ብሎ ጀርባ ይሄዳል ከሆነ ጎን መሆን አልፈልግም የሚል ነገር ስላለ ያንን ሁሉ ትወጥተናል ብዬ አስባለሁ። እኔ ወደ ማይመጣ የይዘት ጉዳይ ዋናው የፋና ላምሮት መልክ ላይ የምናየው ነገር እሱ ነው። ግን አንድ ጥያቄ ላነሳለሁ። ይዘቶች ዳኞች ላይ ጣልቃ ትገባላችሁ? አስቡ አያስገቡንም እንጂ እሱ ሊሆን አይችልም። ሊሆን የማይችለው ሁለት ሶስት ምክንያቶች አሉ። ይሄ ለስክሪን የሚወራ ሳይሆን ለእውነት የሚወራ ነው። የመጀመሪያው በዳኞቻችን ሙሉ እምነት አለ። እዚህ ወንበር ላይ ሲቀመጡ ስለ እውቀታቸው ብቻ ሳይሆን ስለ ተአማኒነታቸውም ጭምር ስለዚህ ይሄ ሁሉ የሁሉንም ጥያቄ ይመልሳል። የሚያደርጉትን የሚያውቁ ዳኞች አሉን ብለን አፋችንም ሞልተን እንናገራለን፣ እኔ እናገራለሁ። ይሄ ማለት ግን እንደ ትልቅ ሰው የመነጋገሪያ መድረክ የለንም ማለት አይደለም። ግን የመጀመሪያው ነገር ሙሉ የሙያ ነጻነት አላቸው። ይሄ የታወቀ፣ አይ ማህሌት ዋሸች እንደማይሉኝ እርግጠኛ ነኝ። ስለዚህ ከእውቀታቸው ከልምዳቸው ከዚህ ፕሮግራም ጋር ካላቸው ዝምድና የተነሳ ያውቁታል። እንደ ልጃቸው የሚወዱት ነገር ለእነሱ ስራቸው ብቻ ሳይሆን ክብራቸውም ጭምር ነው፣ መታያቸውም ጭምር ነው። ስለዚህ እነዚህን ሁሉ ነገሮች የተሸከሙ ዳኞች ስላሉን በውሳኔያቸው ከመነሻው ጀምሮ እዚህ ድረስ የሙሉ ባለነጻነት ሆነው እዚህ ደርሰናል። ከዚህም በኋላ እንደዚህ ነው የምንቀጥለው። በጣም የሚገርመው ግን እኔ እዚህ ወይ ውድድሩን ጨርሰን ስንወጣ ወይ ከውድድሩ በኋላ ብዙ ቀን ደንግጠን የነበርንበት ጊዜ አለ። በተለይ መጀመሪያ ወይ ምናምን ፐርፎርም ካረጉ በኋላ ተወዳዳሪዎች ከጀርባ ስናወራ እኛ ደንግጠን እናቃለን። ዳኞችም ከዛ በኋላ አንዳንዴ አይደለም እኛ እንደ ይዘት ክፍል ሊገባ ቀርቶ ዳኞችም ራሱ በተወዳዳሪዎች ነገር ጣልቃ የሚገባ አይመስለኝም። ምንድነው መሰናበት እያለበት ያሰናብቱታል እንጂ ዛሬም ቢያልፍ የሚል ይሉኝታ ያላቸው አይመስለኝም። ምናልባት ብዙ ተመልካቾች ሲያነሱት ስለነበረ አንስተ ነው እንለፍ ብዬ ነው። በተለይ ይሄኛው የአሸናፊዎች አሸናፊ ሳምንታቱና ፍጻሜው አብዛኛውን ሰው በዚህ ያስማማ ነው ብዬ እናገራለሁ። ምንም አይነት ኩርፊያ የሌለው፣ ምንም አይነት ይህንን ነገር ሊያፋልሱ የሚችሉ የቅራኔ ሀሳቦች ያልተሰሙበት፣ ብዙሃኑ በብዙሃኑ የተስማማበት፣ በተወዳዳሪዎቹ አብዛኛው ሚዛን ስናይ ስለሆነ ይሄ ለኛም ረፍትን በእውነቱ በሚሆነው ነገር በጣም መጎራበጥ ሲኖር በጣም ደስ ብሎን የምናስተናግደው ነገር አይደለም ግን ደግሞ ውድድር ስለሆነ ሁሉንም ሰው ማስደሰት አይቻልም የሚከፉ ሰዎች አሉ የሚደሰቱ ሰዎች አሉ ይሄ በጣም ተፈጥሯዊ ነው ግን ይሄኛው አብዛኛውን ጥያቄ የመለሰ ነው ብዬ እላለሁ ለራሴ በግሌም እንደዛ ይሰማኛል በትክክል እኔ አሁን ከዚህ ቀደም የአብይን ጉዳይ ደጋግመን እናነሳለን በአሸናፊዎች አሸናፊ መጥቶ ገና በውድድሩ የመጀመሪያ ሳምንታት ላይ ተሰናበተ በአሁኑ ደግሞ ካሳውን ካሳውን የተሰናበተ ሳምንት ከጀርባ የነበረው ነገር ነጥብም ከመናገራችን በፊት የነበረው ዳኞችም ደግሞ ከመምጣታቸው በፊት የነበራቸው ኤክስፔክቴሽን እና እዚህ ያዩት ያስደነግጥ ነበር። የእሱ ጨዋነት ግን አብዛኛውን ነገር ቀየረው። ደግሞ ተመልካቾችም እንዳልሹ በአብዛኛው ሰው ተስማምቶ ነበር ይሄ በለት አቀራረብ በምንለው በቃ ተስማምቶ ነበር። የእሱም ስርዓት ጨዋነት በሚገርም ሁኔታ ልጆቹን እየደወለ ያበረታታ ነበረ። ቴክስት ያደረግላቸው ነበር ከዛም በኋላ ለማንኛው አው አንዱ በጣም ደግሞ በጣም እንደ ትልቅ ነገር ወስደው በዚህኛው አሸናፊዎች አሸናፊ የዕለት ፐርፎርማንስ ነው፣ የዕለት ብቃት አቅም ነው አይደለም። አንዳንድ አንድ በቃ ገዳዳ ቀን አለ፣ እና በዛ ምክንያት ያጣናቸው እያዘንን ያሰናበት ናቸው ተወዳዳሪዎች ነበሩ። ይሄ የአሸናፊዎች አሸናፊ እነሱን ልጆች ለመመለስ እድል ሰጥቶናል እና ተመላሾቹ ብለን የመለስናቸው ልጆች ነበሩ። እስከ ናሆም ድረስ እስከ መጨሻው ድረስ የሄዱልን። ስለዚህ ይሄም ደግሞ በጣም ትልቅ እድል ነው። አንዴ ነገር ላይ ስተካከል ሲችል ሁለተኛውን ማግኘት መቻል ለተወዳዳሪዎቹም በጣም ጥሩ ነው። ለእኛም ደግሞ የጳጉሜ አይነት ትንሽ ቦታ ሰጥቶናል። የጳጉሜ አይነት ትንሽ ቦታ እና እሱም ደግሞ በጣም የተለየ ነገር ነው። እሱንም ማንሳት ያስፈልጋል ብዬ አስባለሁ። ማሄ ካነሳችሁ ጋር የሚጨመር ጥንቃቄ እናደርጋለን ጥንቃቄ እናደርጋለን። ስለ ሾት ይገርመሃል። አሁን አሁን ሾት ይታወቃል። ኦንላይን በምከታተልበት ጊዜ ሎ አንግልና ሀይል ሀይ አንግልን የሚያውቁ ሰዎች ትርጉም ይሰጡብሃል። ማለት ካሜራ ሎ አንግል ሲሆን የአሸናፊነት ትገዝፋለህ አንተ እና ሳይኮሎጂካል እያወራህ አለ እኮ ፕሮዳክሽን። ይሄ ይዘቱን፣ ላይቱን፣ ቦታውን እያሷ በሚሄድበት ነገር ጥሩ ጥሩ ነበር እና ይሄ ደንቦ ፌር ሆነ ወይም ፍትሀ የሆኑ እንዲሄድ ሌላ ነገር እንዳናስከትል ሁሉም እኩል ተወዳዳሪ ፍሰኖች ናቸው፣ ዳኞች እስኪወስኑ ድረስ እና እሱንም ታሳቢ አድርገን ሞክረነዋል። እንግዲህ በጣም አሪፍ ዮኒ፣ ምናልባት ያለፈውን ስናነሳ በጣም ፈታኝ የነበረ የመጨረሻውን ላይ በደንብ ብታነሳል፣ እንደስ ይለኛል። በምትፈልጉት ልክ ነበር አየር ላይ ወጣ? ፋና ላይ ለየት የሚያደርገው እና ስራውን ጥንቀቅ ብለው ጥሩ ሆኖ እንዲወጣ በምንፈልገው ደረጃ ነው ወይስ ከዚህ በላይ መሆን አለበት የሚለው ነገር ለቤታችን ነው የምንተወ ሁሌ አንረካም። እኛ ኮንተንት ላይ ኮንተንት ባናቅም፣ እኛም ግን ኮንተንት ምንድን ነው ፍላጎታቸው። ሶ ይሄን ነገር አስተባብሮ ወይም ደግሞ ከራስ ጋር አዋሃደ ለመሄድ ለፋና ቀላል ነው ብዬ ነው የማስበው። ሁላችን መጠበቅ ነው ስራችን፣ ችግር እንዳይፈጠር፣ ስርጭቱ እንዳይቋረጥ። ይሄን ነገር ስናደርግ ግን እኛ ፕላን ኤ፣ ፕላን ቢ፣ ፕላን ሲ እያልን ነው የምንሰራው። ሶ የመጀመሪያውን አየር ላይ የምንወጣበት ወጣበት መንገድ ሜይ ቢ ኢፍ ከተቋረጠ እና ካልወጣ በምን ፕላን ብያችን ምን ይመስላል የሚለው ነገር አጥንተን ነው። እንደ ቴክኖሎጂ የሚያጋጥም ችግሮች ሊኖሩ ይችላሉ፣ ግን ብወንድ ከኛ እንትን በላይ አይደሉም ብዬ ነው የማስበው። ኦፍኮርስ እዛ የነበረው የፍጻሜ ብዙ ቻለንጆች ነበሩ። አዳዲስ ነገር ሞክረናል ብለን እናስባለን። ያው ካለንም ሰዓት አንጻር በነገራችን ላይ እኛ ያለፈውን አነሳ ነው እንጂ ልክ እሱ እንደተጠናቀቀ በማግስቱ ሌላው ቀጥሏል። የሚዲያ ስራ ያው ብዙ ትርጉም ነው የሚሰራው። ከዳዳ በርሜድ ነው አይሞላም። ልክ ዛሬን ጨርሰ አጨብጭበ ስትወጣ ሌላኛውን ነው የምትቀበለው። ይሄኛውን ታስረክብና ሌላ ነው ስለዚህ፣ ይሄ ቲም በሙሉ ቀጣዩን ደግሞ ሀያ አንደኛው ምዕራፍ ደግሞ በትልቁ ይጠብቀናል። እዚህ ጋር ያለው ቲም ፋና ላምሮት የሚሰራ ብቻ አይደለም። በጣም በርካታ የፋና ፕሮግራሞች ሌሎችም የቀጥታ ስርጭትን ሙሉ በሙሉ ተሸክመው ይዘቱንም የሚሄዱ ናቸውና አሪፍ ቆይታ ነው ያደረግነው። እናመሰግናለን። አሁንም እንቀጥላለን። ውድ ተመልካቾቻችን ከእኛ ጋር ስለሆናችሁም፣ ጊዜያችሁንም ስለሰጣችሁን እናመሰግናለን።